በስመ አብ በወልድ በመንፈስ ቅዱስ አህዶ አምላክ አሜን። ግንቦት ሀያ በዚች ቀን የከበረ ጻድቅ የኢትዮጵያ ንጉሥ ካሌብ አረፈ። የሀገረት ሆነ። የከበረ አባ አሞኒዎስ አረፈ። ከአባቶች መምህራን አስራ ስድስተኛ የሆነ በደብረ ሊባኖስ አበምኔት የተሾመ የከበረ አባት አባ በትረ ወንጌል አረፈ። ቅዱስ አጼ ካሌብ መናኙ ንጉሥ ኢትዮጵያ። ግንቦት 20 በዚች ቀን የከበረ ጻድቅ የኢትዮጵያ ንጉሥ ካሌብ ባረፈ ይህም ቅዱስ እግዚአብሔርን የሚፈራውና በፍጹም ልቡ የሚወደው ሃይማኖትም የቀና ነው። በናግራ አገር ያሉ ክርስቲያኖች አይሁድ እንደሚገሏቸው በሰማ ጊዜ እጅግ አዘነ፣ መንፈሳዊ ቅናትም ቀና። ከዚህ በኋላም ተነሳ፣ ወደ ቤተ ክርስቲያንም ገብቶ በመሰዊያው ፊት ቆሞ ዓይኖቹንም ወደ ሰማይ አቅንቶ እንዲህ ብሎ ጸለቅ። ፈጣሪ እግዚአብሔር ሆይ የፍጥረትን ሁሉ ጌታ የሚታየውንና የማይታየውን ሁሉ የፈጠር እግዚአብሔር ሆይ፣ መላእክትን ሁሉ አእላፋት እልፍ አላፋት አንተን የሚያመሰግኑ ለአንተ የሚገዙ ዓይኖቻቸውም ብዙ የሆነ ኪሉቤል ክንፎቻቸውም ስድስት የሆነ ሱራፊል ጥኑ ክብር ልዩ ፍጹም አሸናፊ እግዚአብሔር በቅዱሳን የሚመሰገን እያሉ ያለመቋረጥ የሚያመሰግኑ ብርሃንን እንደ ልብስ የሚጎናጸፍ

አሁን ከሃዲ ወንጀለኛ ፊንሐስ የቤተ ክርስቲያን ልጆች እንደ በጎች በማረድ እንደገደላቸው በእሳትም ባቃጥሎ የወገኖችን የደስትህንም ልጆች እንዳጠፋቸው። እነሆ አብ ሆይ እኔ አመንኩብን በአንድ ልጅ በሕያው ቅዱስ መንፈስም በመሠዊያም ክብር ተማጸኑ ሃይማኖትም ጸንቻለሁ። እነሆ ስለ አምልኮትህ ስለ ምዕመናን ወንድሞቼ ስለ ስለቀናው በአንድ ልጅ መስቀል ጠላቶች ልዋጋቸው እወጣለሁና ከአለኝታዬ እንዳታሳፍረኝ የሚያውቁ አምላካቸውም ወዴት ነው እንዳይሉ ስለ በደሌና ስለ አጢአቴም ጸሎቴ የማትሰማ ልመናዬን ንቀ የምታው ከሆነ በዚሁ ቦታ ብትገነኝ ይሻለኛል። አቤቱ መሐሪ ቅርባ የሮሹ ርስተ የሆነ ምእመናን በካዲያን ጠላቶች እጅ አሳልፈት እኛ ወገኖቼ የርስትን መንገዎች ስለሆንን ለአንተም ምስጋና እናቀርባለን ምስጋናም ገንዘብ ነውና ለዘለዓለሙ። ከዚህ በኋላ ንጉሥ ካሌብ ከአገረ መንግሥቱ ወጥቶ ሄደ። ናግራን ሀገር ያጠፉትና አይሁድን ገደለ። ብዙ ተአምራትን አድርጎ ስላደረገለት ሁሉ እግዚአብሔርን እያመሰገነ ወደ ሀገረ መንግሥቱ በታላቅ ክብር፣ በታላቅ ደስታ ተመለሰ። ለእግዚአብሔር ምን ዋጋ ከፍላለው? ለጌትነቱ ፍጹም ለሆነ ገናናነቱን መባርጌ ነፍሴና ስጌን ከማቀርብለት በቀር አለ። ከዚህም በኋላ ይህ ዓለም ንቆ መንግሥቱንም ትቶ ወጣ። ደጋጎች መነኩሳት ወደሚኖሩበት ወደ አባ ጰንጠሌዎን በተራራ ላይ ወደ አለ ገዳም እስከደረሰ በእግሩ ወደ ዋሻ ውስጥም ገብቶ ሰውም እንዳያየው የዋሻውን በር ዘግቶ በዚያ ውስጥ ነው። ከዚህም ወጥቶ ዳግመኛ ዓለምን እንዳያይ ማለት ነው። ከእርሱ ጋር የሚያገባው ቀይል ነው ከምንጣፍ ከሸክላ ከጽዋ ከለበሳት የመንኩስና ልብስ በቀር ምግቡም በአምባሻና ጨው የሚጠጣውን እንኳ ነው። የክብር ባለቤት ከሆነ ከእግዚአብሔር ቃል መቃብር መስቀል ላይ ይሰቅልለት ዘንድ የኢየሩሳሌሙን ኤጲስቆጶስ አባ ዮሐንስን እየለመነው ዋጋው ብዙ የሆነ የነገሰበትን ዘውድ ላከ። ወደ ዋሻውም ከገባ በኋላ ከማንም ጋር አልተነጋገረ። እግዚአብሔርም ደስ ያሰኝቶ በፍቅር አንድነት አረፈ። አባ ሞኒዮስ በዚህ ዕለት የአገረት ሆነ የከበረ አባ መሆን ይውሳረፍ ይህም ቅዱስ ጎልማስ ሆኖ ስለ አባንጦስ ወደ ምንኩስና ሲጠራው ራእይናይ ከም ጊዜ ተነስቶ ወዲያውኑ ወደ አባ ኤስድሮስ ሄደ። ከእርሱ አስኬማን ለብሶ እያገለግሎም በእርሱ ዘንድ ኖረ። ከዚህ በኋላም ወደ ደብረ ትሆና ተመልሶ ለራሱ በዓትን ሠራ። በታላቅ ገድም ተጠምዶ በቀንም በሌሊትም ተጋደለ። ሰይጣንም በእርሱ ላይ ቀንቶ በሴት መነኩስ ሲታምሳለ ወደ እርሱ መጥ የበዓቱን ደጃፍ ማንኳኳ፣ ጊዜ ከፈተለትና ገባ። ቅዱሱም ተነስቶ እንጸል ያለው ያን ጊዜም ተንኮሉን ገለጠ። መልኩም እንደ እሳት ለቦት ሆነ። ቅዱሱም እኔ ታላቅ ጦርነት አመጣብ አለዋለ። ከዚህ በኋላም መልኳ ውብ ወደሆነ አንዲት ወጣት ሴት ሰይጣን ሄዶ አነሳሳት። ቅዱስ አሞኒዮስ ከእርሷ ጋር በኃጢአት ምጥነው ቀጭን ልብሶችን ለብሳ ወደ እርሱ በምሽት ጊዜ ደረሰች። እንዲህም እያለች ደጃፉን አንኳኳች። እኔ መጻተኛ ሴታኝ መንገድንም ስቼ በምሽት ጊዜ ከዚህ ደረስኩ። አራዊትንም እንዳይበሉኝ በውጭ አትተወኝ። እንዳይመራመርን በከፈተላትም ጊዜ የሴጣንን ማጥመጃ እንደሆነች የላካትም እርሱ እንደሆነ አወቀ። በአምላካውያን መጽሐፍ ሥቃድም ገሰጻት። ለአጣን ስለ ተዘጋጀ ሲወል እሳትም እግዚአብሔርም ስለ እኔ ደም እነዘባት። ሁለተኛውም ለጻድቃን ስለ ተዘጋጀ ፍጹም ተና ደስታ አነገራት። ያ ጊዜም የሚላትን ታስተውለው ዘንድ እግዚአብሔር ልቧን ከፈታላት። መልካሙንም ልብስ ከላይ አውጥታ አጣለች፣ ከእግሮቹ በታች ሰገደች። ነፍሷንም የአንድ ያድን ዘንድ በማድቀስ ለመነችው። የጠጉር ልብስም አለበሳት። ራሷንም ተላጭታ በገድል ሁሉ በብዙ ትሩፋት ተጠመደች። በቀንም በሌሊትም አሥራ ሁለት ጊዜ የምትጸልዩ ይሆናለች እና በየሁለትና በየሶስት ቀንም ትጾማለች። ሰይጣንም በአፈረ ጊዜ መነኩሴ ተመስሎ በእያንዳንዱ ገዳም ሁሉ በመግባት እያለቀሰና እያዘነ እንዲህ አላቸው፣ በአባሞኔዎስ ቤት ሴት አለች እና እርሱ ከታላቅ ገደል በኋላ የአንዲትን ሴት ፍቅር ወዷልና እርሷም በእርሱ ዘንድ በበዓቱ ውስጥ ትኖራለች። እነሆ መነኮሳትን አሳፈራቸው አስኪማዋንም አጎሳቆለ። መላእክት አምሳል የሆነ ጻድቁ አባ እብል ያን ጊዜ ተነስ አባ ዮሴፍና አባ ቦሂንም ከእርሱ ጋር ወሰዳች ወደ ቅዱስ አሞኒዎስ ገዳም ደብረቱን አደረሱ ደጃፉን ባንኳኩ ጊዜ ያቺ ሴት ወደ እርሳቸው መጣች እርስ በርሳቸው ያመነኩሱ የነገረን እውነት ነው ተባባሉ የከበረ አሞኒዎስም ሳድዥ ብሎ ስም አውጥቶላታል ይህንም የዋሂት ማለት ነው ገብተውም ጸሎት አድርገው የእግዚአብሔርን ገናናነት እየተነጋገሩ እስከ ምሽት ተቀመጡ። አባ ሞኒዮስም አምባሻ እየጋገረችልን ነውና፣ ተነሱ ሳድዥን እንያት አላቸው። በገቡም ጊዜ በሚነድ የእሳት ምድጃ ውስጥ ቆማ እጆቿን ወደ ሰማይ ተዘርግተው ስትጸልይ ያገኙት። አይተውም ስለዚህ ድንቅ ስራ እጅግ አይደለም። የተመሰገነ እግዚአብሔርን አመሰገኑ። ከዚህ በኋላም አቅርባላቸው በሉ። በዚያን ሌሊት መላአክ፣ ስለ አባ አሞኒዮስ ለሳድዥ ገላቸው ለአባ እብሎ ነገር። ወደዚህም ዛሬ ያደረሳችሁ እግዚአብሔር ነው የሳድዥን ዕረፍት እንድታዩ አላቸው። ሶስት ሰዓትም በሆነ ጊዜ የሚያስጨንቅ የሆድ ዝማት አመረች። እግዚአብሔርም ፊት አንዲት ስግደትን ሰገደችና በዚያው ነፍሷን ሰጠች። መልካም አገናነዝም ገንዘው ቀበሯት። አባ አሞኒዮስም ትሩፋቷን ሊነግራቸው ጀመረ። እርሷ በእርሱ ዘንድ 18 ዓመት ስትኖር ከቶ ፊቷን ቀና እንዳላደረገች እርሱም ደግሞ ፊቷን እንዳላያት ምግባቸውም አምባሻና ጨው እንደሆነ። ከጥቂት ቀን በኋላም አባ ሙሊዮስ በሰላም አረፈ። አባ በትረ ወንጌል። በዚች ቀን አባቶች መምህራን 16ኛ የሆነ በደብረ ሊባኖስ አበምኔት ሆኖ የተሾመ ገበር አባት አባ በትረ ወንጌል አረፈ። ይህም ቅዱስ ከታናሽነቱ ጀምሮ እንደ መላእክት ንጽሕና የተበሰ ትሕትናን፣ ቅንነትን የሚወድ ነው። የምንኩስናን ልብስ ከለበሰ በኋላ መልካም ገድልን ተጋደለ በክርስቶስ መንጋራይን ጠባቂ ሆኖ ተሾመ ከዚያም በኋላ በበጎ እርጅና አረፈ እግዚአብሔር ምስጋና ይሁን ለእኛም ቅዱሳኑ ጸሎት ይማረን በረከታቸውም ከእኛ ጋር ትኖሩት ለዘላለም አሜን ስንክሳር ዘወርኀ ግንቦት ያለ ጉስፋት ለእግዚአብሔር